ሰላም ሰላም ውድና የተከበራችሁ አድማች ተመልካቾቼ ቤተሰቦቼ፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዙ ተረፍ ይበልልይ። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያን፣ ኤርትራውያን ሁሉ መልካም ነው። ሁሉ ሰላም ነው። እግዚአብሔር ይመስገን። ከኔ ያለው ሰላም ከእናንተም ሰላማችሁ ብዙ ተረፍ ይበልልይ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ስለ አያልቅበት ብያቸው አለው? አልቅበት እንግዲህ ያው አንዳንዴ ሴት ልጅ ወልዳ ቢያንስ ሰላሚት ትፈልጋለሽ፣ ረፍት ትፈልጋለሽ። እንዲህም በእርግዝናው ያው ሴት የሆናችሁ ታውቁታላችሁ። እምነት ለመናገር እንደ ውብዬና እንደ ሩታ ያሳዘነኝ ነገር የለም። ምክንያቱም ውብዬ ሲጀመር ጀምሮ በእርግዝና መውልጅ ልትወልደው አቅራቢያና ወልዳም እንግዲህ አንድ ም ቀን ሰላም የሌላት የወግ አራስነቷን ሳትታረስ። ሩታ ደግሞ እንግዲህ በእርግዝናዋ በጣም ስትሰቃይ ነበር። ግን ያው ወልዳ ሩታ በመልካም ሁኔታ ታረሳለች። አሁን ደግሞ እንግዲህ ያው ይህን ሰሞን ደግሞ ይህ ሁለት ቀን እንግዲህ ነገር እየተቀጣጠለ ይገኛል። በተለይ በሰው ህይወት ውስጥ ገብታችሁ የምትበጠብጡ ሴቶች ሁኑ ወንዶች ብታርፉ መልካም ነው አብሶ ሴት ልጅ ላይ ሆኖ በሴት ልጅ ሁሉ ፈተና መፍረድ ይህም ሁሉ ፈተና ማድረግ፣ እንደኔ እንደ ሴትነቴ በጣም ነው ያስጠላይ፣ በጣም ነው የሚደብረው። አስባችሁታል? በእኔ ህይወትስ ቢሆን ብላችሁ የምታስቡት ነገር አለ የለ? እና ብታው መልካም ነው የምለው። ሩታን እንግዲህ ሄርሜላ ብላ ብላ ደግሞ ጉድ ይዛ መጣለሽ። ጅረትና ጉድ ምንድ ነው የሚባለው ነገር አለና፣ ሩታዬ እንግዲህ ያው አንዳንዴ ትዳር ህይወት ለነገሩ በሴት ልጅ አይፈረድም። እኔ እውነት ለመናገር አብሬሽእና እና ይሄ ላይ ጥፋት እየታየ ነው ያለ። አንድ ሰው ሲመጣ ሲቀርባችሁ ያቺ ሴት ፍቅር ይዟት ልትጎዳት ስለምችል፣ ትዳር ክቡር ነው። ትዳራችሁ ደግሞ ቢያንስ ቃቃ ጨዋታ ባታደርጉት መልካም ነው። ይህም ቪዲዮ እያየ የዛሬ ህፃናቶች ለነገ ታዳጊዎች እንግዲህ ምን እንደሚሰማችሁ ለእናንተ ማወቅ ትችላላችሁ። ሲቀጥል ደግሞ በልጆቻችሁ ላይ ይህ ሁሉ ፈተናና ሁሉ እንትን ባታሳዩ መልካም ነው። ለምን አንድ ሰው አለ የለ፣ ለምን ይሄ ሁሉ ፈተና ይመጣል? ይሄ ምንድነው? ስማም ያስጠላል እኮ በእውነት አምላችሁ፣ ይሄን ያህል ሁሉ መከራና ስቃይ ባታበዙባቸው። ልጆቻችሁስ ምንድነው ነው የምትሉ ወይ አብረሽ እንግዲህ ህፃን ልጅ ይዤ እሄዳለሁ እያለ ጋሽዬም እንግዲህ እንደምታዩት እንግዲህ እንደምታያቸው እንደዛ እንግዲህ ሁለቱም እንግዲህ ፍጥጫ ላይ ሁነዋል ማለት ነው። ገና አርባ ቀን ያልሞላው ህፃን ልጅ እንኳን አርባ ቀን ሳይሞላው ስድስት ወር ሁኗቸው ልጆች ያለ እናት በጣም ያስጠላል። ሩታም እንግዲህ አብርሽን የመጨረሻ ማስጠንቀቂያ ይሳታዋለች ከልክ በላይ እየሄደ ነው እያሉ ነው። ያለ ሌላ ነገር አደርገዋለሁ እያለች ነው ያለ ልጅ እንግዲህ ያለ እናት ያለ አባት ማደግ የለበትም። ሲቀጥል ደግሞ አንድ ህጻን ልጅ እንኳን ያራስ ልጅ አምስት አመት እና ስድስት አመት ቢሆን አንድ ሰው በህግ ደረጃ እስከ አስራ ስምንት አመት እስከሚሞላው ድረስ ያለ እናት ህፃኑ መንቀሳቀስ አይችልም ማለት ነው። እንደ አባትነቱ ማድረግ ያደ የሚችለው መስዋዕትነት ይከፍላል እንጂ የሳንቲም ያግዛል እንጂ ከዘን ውጭ ህግ የሚፈቅደው ለእናት እንጂ ለአባት አይደለም ማለት ነው። ሲቀጥል ደግሞ ሄርሜላዬ ደግሞ ከብርሽ ፍቅር ይዞ ያል ለአብርሽ ፕሮግራም፣ የፍቅር ፕሮግራም እንደዚህ ምናምን የምትይ ቢያንስ ሴት ነሽ። ባለትዳር ወንድ ልጅ ያለው ወንድ ቃላቱ እንኳን ያስጠላል። እንደ እኔ ማለት ነው። ፍቅር ቢይዝሽም ብቼው ብትውጩ መልካም ነው። አብሶ ሚዲያ ላይ ያውተሽ እኔ ከአብሮሽ ፍቅር ይዞ ያል ማለቱ ያው ይከብዳል። ከአሁን ቀደም እኮ ሩታም ብለዋለች ስደባብቁላት እንጂ ፍቅር ይዟታል። አንድ ሴት ለከባለ ትዳር ወንድ ጋር እንደዚህ መዝለል የለባትም፣ እንደዚህ መሆን የለባትም ብላም ተናግራለች። አዎ ልክ ነው፣ ያስሄዳል። ሲቀጥል ደግሞ ትዳር ያለው ወንድ ላይ እንዴት ልጅ እያለ እኔ አብሬሽን እወደዋለሁ ከአብሬሽ ፍቅር ይዞያል ከብዶ ከብዶያል ጠይቁል ማለቱ ተገቢ ነው ብዬ አላምንበት